በዓለም ላይ ትልቁና ውዱ ላይክ የማን እንደሆነ ታውቃላችሁ? የራሳችሁ ራሳችሁን በማንኛውም ሁኔታ ውደዱ፣ አክብሩ። ሌላው ሁሉ ድራማ ነው። ራሱን የሚጸየፍ የሚጠላ ዓለም ግን ቅዱስ የሚለው የሚከተለው አስመሳይ ነው። ሜዳውን የሞላው ማንንም በፍቅር የምትጥሉበትን መስተፋት ስራ ከሰራን ብቻ ነው ኢትዮጵያ ውስጥ የምናስበው ነገር የምናሳካው። በማውራት የሚበሉዋሉ አሉ። በመስራት የምንኖራለን ምርጫ። በማውራት መኖርን ምርጫ ያደረጉ ሰዎች የእንጀራ ገመዳቸው እያጠረ እንጂ እየቀጠለ አይሄድም። በስራ መብላትን የሚያስቡ ሰዎች እንጀራቸው እየበዛ እየሰፋ፣ እውቀታቸው እያደገ እየሰፋ ነው የሚሄደው። እና መስራት አያጎልም። መስራት አያከስርም። ሁላችን ቀን ከሌት ብንሰራ ለሀገራችን ለኢትዮጵያ ለህዝባችን ብንሰራ ሽልማታችን በምድርም በሰማይም ነው። ይሄ ስራ አድካሚ ነበር እንደምታውቁት። ይሄ የጉድ አገር ገንፎ ብሎ ግጭ አለላችሁ። ትናንትና ሌላ ዛሬ ሌላ። አረንዳው ምን ጉድ ነው? ጋይስ ምን ጉድ ጉድ ነው? ምን እየተካሄደ ነው ያለው? ወገን ሰላም ሰላም እንዴት ናችሁ? ድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ኤሌክትሮኒክስ አለበት ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ እኔ ጋር ሁሉ ሰላም እግዚአብሔር ይመስገን፣ እናንተ ጋር ሙሉ ሰላም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ሲጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ታሩ ቪዲዮ ለምትቆታም በመጫን ቤተሰብቶን ዘንድ በአክብሮት እየጋበስኩ የተሰማችሁን ሐሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ፍቅር ካንተ ወዲያ ይቅር። ፍቅር ፍቅር እምለው አንተ አንተ ስትሆን ነው፣ ካንተ ጋር ሲሆን ነው። ካንተ ውጪ ቅር ብላ ቆጫለችላችሁ። እሱም ይሁት እንግዲህ እንደ አዲስ ሙሽራ እንዴት እንደሚያደርገው አብርሽ ማለት ነው። እንደውም እንጉድ ነው እንደምን እየተካሄደ ነው? አንድ ጥያቄ ቀን አስቀምጣችሁ የነበረ ነበረ ቀን በሰራው ቪዲዮ ቤተሰብ ሆኖ በዚህ ልክ መሆን ብላችሁኛል። ሲጀመር የአብርሽ ቤተሰብ አይደለችም፣ የኔ ወዶች ቤተሰብ አይደሉም። ዝም ብለው ሲታወኝ ሲታውኝ እንደ ብዙ ከተወራ ብዙ ከተወራ ሆድ ባዶ ይቀራል። ብቻ ለማንኛውም እሷ አብርሽ እህቶቼ ናቸው ብሎ አዲስ አበባ መሳሪያቸው ወፍራማ ምናምን የለችም። የእነሱ እህት ናት ይቺ ልጅ ማለት ነው የእነሱ እህት ናት። እና እነዛ ምንም ዝምድና የላቸውም። ምን ማለት ነው? ባጭሩ በአማርኛው ሲብራራ፣ ሲዘረዘር፣ ሲመነዘር የአብርሽ እህቶች አይደሉም ሲጀመር ማለት ነው። እና እንዴት ልበላችሁ፣ እኔ አሁን ዘመዶቼ ብላ ምን ብሎ አብርሽ ማምጣቱ ምናምን፣ በዚህ መዋሸቱ ምንም ቅር አያሰኘኝም። ውሸት ውሸት ነው። በእርግጥ ግን ያን ያክል እንደዚህ የሚያስከፋ ነገር የለውም። ሰውን ለማሰራት ወይም ደግሞ ከሰው ጋር ከተዋወቃችሁ እህቴ ወንድሜ ብላችሁ ታመጣላችሁ። ማንኛውንም ሰው ችግር የለውም ከዚች ጋር ያለው ነገር ብቻ ነው የሚያስጠላኝ። ማለት እንደዚህ ሆና ከምትመጣ እህቴ ብሏት ወይ ጓደኜ ብሏት መታ ቪዲዮ እየሰሩ ቢሆን ኖሮ ደስ ይላል፣ ለሰውም ጣም አሉ አሁን እየተደረገ ያለው ነገር ግን እንደምታዩት ነው እንግዲህ ለቪዲዮ ተብሎም ቢሆን ማለት ነው። እና በጣም ይደብራል። ትናንትና ሌላ ዛሬ ሌላ። እርግጥ ይሄ ቪዲዮዎቹ ሰሞኑን እነዚህ እንዳለ ከሩት ጋር የነበረው እና ምናምን የተለቀቁት የቆዩ ናቸው የተቀመጡ። ስልኩ ማን ነው ታውቃላችሁ። ቪዲዮ ተቀርጾ ይቀመጥና ኤዲት እየተደረገ ይለቀቃል። እንደዛ ናቸው እንጂ አዳዲስ አይደሉም። አዳዲስ ቲክቶክ ላይ የሚለቀቁት ናቸው። እዚህ ቲክቶክ ላይ ያሉት ቪዲዮች አሁን አዳዲስ ናቸው። ቪዲዮ ቲክቶክ ላይ ሴቭ ተደርጎ አይቀመጥም ሲጀመር ማለት ነው። እንዴት ልበላችሁ፣ ቲክቶክ ሴቭ ተደርጎ ሲቀመጥ ቫይራል አይወጣም። ስለዚህ ቲክቶክ ፕራይቬት ተደርጎ አይቀመጥም። ቪዲዮ ተጭኖ ዛሬ የምትለቁት የሆነ ሰዓት ላይ ካሰባችሁ ነው ፕራይቬት አስቀምጣችሁት ከዛ ወዲያው የምትለቁት እንጂ አሳድራችሁ ምናምን ከለቀቃችሁት ቫይራል አይወጣም። ስለዚህ አይቀመጥም። ኢቨን ዩቲዩብ ራሱ ፕራይቬት ተደርጎ አይቀመጥም። ቪዲዮ ተጭኖ አይቀመጥም። በሆነ ስልክ ሴቭ፣ በሆነ ስልክ ይቀመጣል። ከዛ በምትፈልጉ ቀን ኤዲት ተደርጎ ይጫናል ዩቲዩብ ላይ እንጂ ኤዲት አርጋችሁ ሴቭ አርጋችሁ ፕራይቬት አርጋችሁ ካስቀመጣችሁ ሲለቀቅ ሰዎች ጋር ተደራሽ አይሆንም። ይሄ የዩቲዩብ ባህሪው ነው እና ቪዲዮዎች ፕራይቬት ተደርገው አይቀመጡም። አዳዲስ ነው የሚሰራው በየጊዜው። ግን ቪዲዮ ተሰርቶ ሴቪ ይቀመጣል። ስልኩ ያው ኖርማል ለዩቲዩብ ብቻ ስለሆነ የሚጠቀሙበት ካሜራ የሚሆን ስልክ ሚሆን አብዛኛው ስልክ ነው አሁን ላይ የሚጠቀሙ ካሜራ የሚጠቀም የለም። ሳምሰንግ አይፎኖች ማለት ነው ጥራታቸው ምናምን አሪፍ ስለሆነ ማለት ነው እና አንድ የስራ ስልክ ስለሆነ ምንም ምንም ስለማይሰራበት ቁጭ ያደርጋል እንትሩም ማለት ነው። ቪዲዮ ተሰርቶ ቁጭ ይደረጋል። ከዛ በዚህ ቀኔ በዚህ ቀኔ ተብሎ በፕሮግራም ይለቀቃል። ካያቸው አንዳንዴ ቪዲዮ በጣም ይደራረባል አይደለ? ፕሮግራማቸው እንዳይዛባ ነው። ሁሉም ቤት አንድ የሚለቀቅበት ጊዜ ነበር አሁን በፊት በፊት ማለት ነው። ፍቅር እንደመጣች ምናምን ከሱ ጋራ ሩታን ቤት ይለቀቅ ነበር፣ እሱን ቤት ምናምን ቪዲዮ ይደራረባል። የትን ሰት የአንዳቸው አንዳቸው ሳይቶ አይታይም ነበር። እና ከእነዚህም ጋር እንደዛ አንዳንዴ የሚደራረብበት ጊዜ አለ። ቪዲዮ እንዳያልፍ ስለሚፈለግ ነው። ገባችሁ? በዛን ቀን መለቀቅ ካለበት በመሀል ሌላ አዲስ ከተለቀቀ ቪዲዮ ስለሚዛባ ነው እንደዛ የሚጭኑት። ዞሮ ዞሮ ይሄ በጣም ያሳፍራል አብርሽ። በቃ በቃ በቃ በቃ ወደ ራስ ተመለሱ። የምር እይታን እንኳን አይተህ መረዳት አለብህ፣ ምን ያህል ሰዎች እንዳልፈለጉት። ፎሎ፣ ሰብስክራይበር አሽቃባጭ ነው ይሄዳል ዝም ብሎ። ግን ቪዩህን ግን ማየት ይችላለህ ቲክቶክ እራሱ አንድ ሚሊዮን ምናምን ነው የታየለት አብርሽ፣ ካያችሁ እስከታች። አሁን ግን የለም ዜሮ። እና እንደዛ አርግ። ለማንኛውም ወዳችኋለሁ ቤተሰብ፣ ማታ እንገናኛለን በአዲስ ቪዲዮ። ማታ መቼ፣ እንደሌባ እየተሹካሹክን እንመጣላችሁ ማታ። እስከምንገናኝ መልካም ጊዜ። ቻው ቻው። አይ ድሮ የሚወጭ ምግብ እንደው ዝግት ነበር የሚያደርገኝ ይቅርበሉኝ እና ወገኖች ማለት ነው። አሁን ደግሞ የበለጠ ሀቢቴቴ ዝግት አደረገኝ። እሻሁን የምን ይባላል? መድኃኔዓለም ይቅርበለኝ። እንግዲህ ጉድ ጉድ በል ጎንደር። እሻሁ ምንድን ነው የሚሻለው? ረቻው በቃ ሰላም፣ ሰላም የቲክቶክ ነዋሪዎች አላችሁ ወይ? እንዴት ናችሁ? ሰላም ነው። ፎሎ ማድረግ ጀምሩ እስኪ ማለት ነው። ይህን ቪዲዮ እያየሁት ኮሜንት እኔ ኮሜንት መቼ ፈርዶብኝ ጥሩ ነገር አላነብም። ግን ኮሜንት ማንበብ ደስ ይለኛል ከመጻፍ ማለት ነው። እና ሳይ እነሸቃሊቱ እዚህ ውስጥ ገብታችሁ የጻፋችሁት በጣም የኮረኮሩኛል። ከትከትከትከት አድርጎ አሳቀኝ ማለት ነው። እሱም ምንድን ነው ካላችሁ፣ ውዬ ኢትዮጵያ ኖሮ አረቤት መገረድ እንዴት ነው ቤቱ? ስታስቡት ቤታችሁ መሰላችሁ? የአረቤት ሄድሽ አዳሚ ነገር እዛው ነው የምትገቢው፣ የምትበይው፣ የምትዞሪያው ከዶሮ ጋር ከውሾች ከድመት ጋር ምናምን ነው ዙሪያችን። ምን ነው ምን ነው ኑሮዬን አሻሽያለሁ፣ ፎቅ ገንብቻለሁ አላችሁ፣ ተከበሩ። የምር እኔ በጣም ነው ያስገረማችሁኝ። እዛው ነን፣ አትርሱት። አስር ዓመት አረቤት መኖር ማለት መለወጥ አይደለም። ኦኬ ውድ ነገሮች ጊዜ ይፈልጋሉ። ከእግዚአብሔር የሚመጡ ነገሮች ደግሞ ውድ ናቸው። እግዚአብሔር ማናችንንም ያለ ምክንያት አያስጠብቀን። የእግዚአብሔር እሳት ሁሌም ትክክል ነው። የሆነው እንኳን ሆነ፣ የሄደውም እንኳን ሄደ፣ የመጣውም እንኳን መጣ። ሲመጡም እሰየው፣ ሲሄዱም እሰየው። መቶም አሄድ ሄዶም የማይቀር የድንግል ማርያም ልጅ